የእስልምና እምነት ተከታዮች መሐመድን የሚወዱት ለምን ይመስላቸዋል? ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ሐሳቡ ግልጽ ይሆንላችኋል። በመጀመሪያ በእስልምና አስተምህሮ መሰረት፣ አላህ ራሱን የገለጸው በአራት መንገድ ነው። እንደ እስልምና አስተምህሮ አላህ ራሱን የገለጸው በአራት መንገድ ነው። አንደኛ እኔ በማለት ሁለተኛ፣ አንተ በማለት ሶስተኛ፣ እሱ በማለት አራተኛ፣ እኛ በማለት። እኛ እነዚህን አራቶችንም በቁርአን ተጽፈው ታገኛችኋላችሁ፣ ወይም ቁርአኑ ስታገላብቱ እነዚህ አራቶችን በግረም ተከተል ማለቴ፣ በእያንዳንዱ ክፍል ታገኛችኋላችሁ። እና እንደ እስልምና እምነት እነዚህ አራቶችንም የተናገራቸው አላህ ነው ነው ተብሎ ይታመናል። ለምን ተብለው ሲጠየቁ እኛን ለማስረዳት የመጣበት መንገድ ነው፣ ራሱን የገለጸበት መንገድ ነው ይላሉ። ለእያንዳንዱ በቅደም ተከተል ማብራሪያ የሚሰጡ አንዳንድ የእስልምና መምህራን አሉ። ለምሳሌ እኔ ያለውን አላህ እኔ ያለው አንድ ስለሆነ ስለማይወልድና ስለማይወለድ ምሳሌም ስለሌለው ነው ይላሉ። ስለዚህ እሱ ለመሐመድ ወይም ለኛ ሲያስረዳ እኔ ብሎ ነው ያስረዳን ይላሉ። ጥሩ፣ ይሄም ቁራኑ ስለሚደግፈው በሱራ 20:14 ላይ እኔ አላህ እኔ ነኝ የአለኔ አምላክ የለም ይላል። እኔ አላህ እኔ ነኝ አለ የሚለውን ቃል አነስታችሁ ትክክለኛውን ቃል ብታስገቡበት ክርስቲያኖች ምን ላይ እንደሚገኝ ይገባችኋል። ይሄ ቃል ማለት ነው። ብቻ ወደ ዋና ሀሳቡ ሄድ እና እኔ እኔ ነኝ ብሎ ሲገልጽ እኔ በማለት አንድ አካል መሆኑን ይናገራል። ይህ ትክክል ነው። አንድ አካል እኔ ነኝ ነው ብሎ መግለጽ ያለብን። ስለዚህ ምንም ችግር የለበትም ማለት ነው። ወደ ሁለተኛው እኔ ያለውም ጥሩ ነው ብላችሁ ይታልፉ። ሁለተኛው ውስጥ አንተ ያለበት ምክንያት ለምንድን ነው? እንግዲህ አሁን አንድ ክርስቲያን ወይም ደግሞ አንድ እስላም ቁርአኑን ለማንበብ በሚያገላበጥበት ጊዜ በአንድ ቦታ እኔ እንደዚህ ላለው ይላል። በሌላም ደግሞ አንተ እንደዚህ ነገር ሲናገር አንተ ያለው መሐመድ ወይም ደግሞ ካሊድ እኔ ያለው ደግሞ እገሌ ብሎ ማሰብ የለበትም። ምክንያቱም እኔም አንተም ያለው አንድ አላህ ነው እንደስምናስተማ አንተ ያለው ለምንድን ነው? እኔ ብሎ የለው ወይ ብላችሁ ጠይቋቸው። አንተ ብሎ የተናገረውም ይላሉ። አላህን ጸሎት በምንጠይቅበት ጊዜ ከእሱ ጋር በምነጋገርበት ጊዜ አንተ ብለን እንድንጠራው ነው። በቃ ከዚህ ውጭ ምንም ፍጭ የለው። እኛ አንተ ብለን እንድንጠራው ሲያስተምረን ነው ይላል። ባይልስ ማን ነው የምትሉት ነበር? አላህ እኔ ብሎ ራሱን አንተ በሉኝ ብሎ ባይናገር ኑሮስ እኔ እስካለ ድረስ ማን ልትሉት ነበር? ማን ይባል ነበር? እኔ ብሎ የገለጸን አካል እኔ ብለን እናገራለን እንዴ? እኔ ብላችሁ እንደገና ትጠይቁት ነው? እኔ ላለ አካል እኮ ሁለተኛ መደብ ላይ ያለ ሰው ወይም ሁለተኛ መደብ ነጠላ ቁጥር ላይ ያለ ሰው አንተ ብሎ ነው የሚናገረው። እንግዲህ ሌላ እንትን የለውም እኮ አማርኛ የለው ስለዚህ ይሄ ለምን አስፈለገ? ይሄ ትክክል አይደለም። አንደኛ መደብ፣ ሁለተኛ መደብ፣ ሶስተኛ መደብ አለ። የአማርኛ ተውላጠ ስሞች እኮ ናቸው። ስለዚህ አንደኛ መደብ ላይ ያለው ሰው እኔ አለ። ሁለተኛ መደብ ሰው ያለው ደግሞ እኔ ላለው አካል አንተ ይለዋል። ልክ ነው፣ ግን አላህን ማለቱ ግን ለምንድን ነው? ትክክለኛ ፍቺ እየሰጣችሁት አይደለም። ስለዚህ አላህ ወይም ደግሞ ቁራን ላይ የተጻፈው ሀሳብ ያ አላህ አይደለም። ወደ ማለት ትክክለኛው ወደ ትክክለኛው መንገድ ያስኬደናል። ለምሳሌ ይሄን ራሱ ቁራኑ ይደግፈዋል አይደል? ይሄንም ሲደግፈው ቁራኑ በሱራ 2 286 ላይ አንተ ሁሉን ቻይ ነህና ይላል። ዋ ዋቢያችን አንተ ነህና ይላል ግን አሁንም ክርስቲያን ሆነ ወይም የሆነ ስላም እንደ መረጃ ለሰብስብ እስኪ ልጅ ይምስ ምን ለማይላል ብሎ እንኳን የሚያቀላበ አንተ እያለ ሲናገር ቢያይ ይሄን እኮ የተናገረው ወይ መሐመድ ነው የሚል ወይ ካሊድ ነው ብሎ የሚያስብ ግን አይደለም። አሁንም አንተ እያለ የሚናገር አለ። ምን አይነት የአማርኛ ሰዋስ አስቡ ነው እንዴ? እሺ ይሁን እኔ ላለ አካል አንተ ነው የምንለው ጦሩሽ እናውቅ ነበር። መረዳት ይቻል ነበር። ሰው አይምሮ አለው። ህፃና አይምሮ አይደለም። አንተ፣ እሱ፣ እነሱ፣ እናንተ የሚሉትን የግድ ቅደም ተከተሎች ማስተባበር አይጠበቅበትም ነበር። ይሄ ከፈጣሪ ይጠበቃል ነበር። እሺ ይሁን ብላችሁ ብታርፉና ወደ ሶስተኛው መድን ብትሄዱ እሱ የሚለውስ ለምንድን ነውሽ? እኔ አለ መልካም፣ አንተ ማለት እሺ መልካም ብለን አለን። እሱ ስለምን አስፈለገ ብላችሁ አሁን ብጠይቋቸው የሰጧቸው ማብራሪያ አሁንም ትምህርት በምንሰጥበት ጊዜ እሱ እያለ እንድናስተምር ነው ይላል። እኔ ያለን አካል አንተ የሚባልን አካል ለሶስተኛ ወገን በምናስተምርበት ጊዜ ወይም ለሁለተኛ ወገን በምናስተምርበት ጊዜ እሱ ብለን ነው የምንናገረው እንጂ ታዲያ ሌላ ምን ለ ልንናገር ይኖረናል? ይሄም ከሚሰጡት ማብራሪያ ጋር ትክክል አይደለም። ይሄንም ራሱ ቁርአኑ ግልጽ ይናገራል ከእርሱ ሌላ አምላክ የለም ይላል ለምሳሌ ሱራ አስራ ሦስት ሰላሳ ላይ ከእርሱ ሌላ አምላክ የለም ግን ከእርሱ ሌላ አምላክ የለም የሚል ራሱ ማነው በስልምና ነው በእስልምና ዝብሮ እርሱ አላህ ራሱ አላህ ምናልባት መሐመድ እንደዚህ ላስተምር ለማለት ፈልጎ ነው ሊሆኑ ይችላሉ ይሁን ወደ ዋናው ሀሳብ ደግሞ እንዲ አራተኛው ደረጃ አራተኛው፣ እሺ ያን ሁሉ ይሁን ላይ ብትቀበሏቸው፣ እኔም ወይ ሆነሽ ለምንድን ነው አላ አኔ ነኝ ያለ አካል እኛ ያለበትን እንካ፣ ለምንድን ነው እኛ የብዙ ነው እኔ የአንድ ነው፣ ለምን እኛ አለ ብትሏቸው፣ የሚሰጧቸው ማብራሪያ አሁን ፈጽሞ ሆኖ የሰማይና ምድር ያህል ነው፣ አይገናኝም። ምንድን ነው የሚለው? እኛ የሚለው ቃል በአረበኛ ሁለት አይነት ትርጉም አለው። ምን አንደኛ የክብርን ያመለክታል። ክብርን ያመለክታል ማለት ለምሳሌ አንድ ንጉስ ራሱን በሚገልጽበት ጊዜ እኛ ይህን አደረግን ይላል። በየትኛው መጽሐፍ ነው? በየትኛው ክፍለ ዘመን ነው? አንድ ንጉስ አንድ ሳለ እኛ ብሎ ራሱን ይገልጽ እኔ በማለት ፈንታ እኛ የሚል ንጉስ ማን ነው? በባቢሎን ነው? በግብፃውያን ነው? በአሶራውያን ነው? በሮማውያን ነው? በየትኛው ነው? እኔ በማለት ፈንታ እኛ ያለ ንጉስ ይላል። ሌላው አንዱ ይሄ ሁለተኛው፣ ደግሞ እኛ። አንደኛው ለክብር ነው ያሉት ይሄ ነው። ሌላው ደግሞ እንደገና ራስን ለማክበር ራስን ለማክበር ለምሳሌ አንድ ሰው እንዴት ነህ ብለው በሚጠይቁት ጊዜ አለን ይላል። ለምን አለን ይላል? አለን የሚለው እኮ አንድ ነው። ሰውየው ግን አለን ይላል። ስለዚህ እኛም እንደያም እንደዛ ለማለት ነው ብለው ከምንም ከማይመስል ትክክል ካልሆነ ቋንቋ ጋር ያገናኙታል። ይህም ሐሳብ ቢሆን ልክ አይደለም። ሰውየው አንድ ከሆነ አለሁ እንጂ አለን ይባል። ይህም ልክ አይደለም። እንደ አጠቃላይ ቪዲዮ ረጅም ቪዲዮ ስለማያሰረኝ ነው እነዚህ የተሰጡት ሀሳቦች ሁሉ ቁራንን ስታገላብጡ ታገኟቸኋላችሁ። አድራሻቸው ወይም ደግሞ ትክክለኛ ትርጉማቸውን ግን በጭራሽ ቁራኑ ራሱ አይነግሯቸውም። አባቶች ጥቁር ልበሱ ባሉ ጊዜ ጥቁር ለበስን። ለመስዋዕት ተዘጋጁ በተባለ ጊዜም ለመስዋዕት ተዘጋጀን። የወለድናቸው ልጆች ከትምህርት ቤት አስቀረን። በቤት ክራይ ያሉ ቤተሰቦችን ምን እንደሚወጣቸው ሳናቅ አስር ጊዜ ለካ አንድ ጊዜ ቁረጥ የሚለውን የፈረንጅን ህግ ትተን አንድ ኦርቶዶክስ ተጣረች ብለን የጠሩበት ኪዝ ለራሳቸው ስልጣኔውን ቤተ መቅደስ ተከፈለችሁን ሌላም የውስጥ ለውስጥ አጀንዳ ይኖረው አናቅም። እኛ ግን ኦርቶዶክስ አዝናለች ተብሎ ልጅ በወለድንበት ሥጋ ወደሙን ፍቶት በምናስወስድበት ወላጆቻችን ደጀ ሰላም በምናስነሳበት ቤተ መቅደስ ጥቁር መጋረጃ ከጉልላቱ እስከ በሩ ድረስ እስከ ደረጃው ተዘርግቶ ስናይ እግዚአብሔር በሚያቀው ሞት እናፈቅ ነው ሰው ሲታመምና ጉልኮስ ሲደረግለት ጣረሞት ላይ ሲሆን ለመኖር እንደሚጓጓው እኛ ደግሞ ሙሉ ቤተሰባችን ነገር አለሙን ትተን ለመሞት ሞት ጓጓል አንድ ወደ ክፍለ ሀገር ስልክ ደወልኩ ወላጅናት ነበረች ተረጋግቻለሁ ብዙ ነገር እንደ ተውኩ ውስጤ ተሰምቶኛል ነገ በሆነ አደጋ እንደ ጓደኞቼ በመኪና አደጋ በግል ጸብ በግሩፕ ጸብ መሞቴ ስለማይቀር ስለማይቀር ይችን እድል እንዳታልፈኝ ያልኩ መስል ነበር ለእናቴ ደወልኩ ወደ ክፍለ ሀገር። እናቴ ያልኳት ወይ አቤት ልጅ፣ ምንነው ዛሬ ስበጣዋቱ አለች። ምደውል ሁሌ ማታ ነበር። ሲኖዶሱ የጠራውን ነገር ሰምተሻል? ጥቁር ለብሳችሁ ለመስዋዕትነት ተዘጋጁ ተብለናል። እኔም አሁን ያለሁት ቤተ መቅደስ ነው። በአንድ ቀን ሁለት ልጆች የሰጠኝን እስጢፋኖስን፣ ምጡን ያቀለለውን ህይወትን፣ ከባድ የሆነውን ህይወት ውጣ ካለ መብላት ወደ መብላት ከመራቆት ወደ መልበስ ያሸጋገረኝን ያማለደኝን ሰማዕት እስጢፋኖስ ጥቁር ለብሶ አየሁት። ለሰላሳ ደቂቃ ሳለቅስ ነበር። ሰዎች ሲነግሩኝ ራሴኝ ስቸ ነበር። እግዚአብሔር በሚያውቀው አንድ ፍላሚንጎ ልጅ ዶልቼ የሚባል ነው፣ በቃ ተጽናና ምናምን ያለኝ ያ ከቤተ መቅደሱ ሲሄድ ማዕጠንቱ ተከፍቶ፣ የቄሶች ዝማሬ፣ የጽናጽኑ ሽብሻቦ የሚሰማኝ ነገር በሙሉ የለም። በሰረገላ ቁርፍ ተከርችሞ ጥቁር ልብስ እንትን ብሎ ሌላ ፊልም ላይ የምታዩት የታወጀ ነገር ይመስላል። በጣም ልብ ይሰብር ነበር እመኑኝ፣ መውለዴን ረስቻለሁ። ባህል ጥብቃ የደሮ የእንቁላል ይልክልኛል የምትል እናቴን ቶታሊ ዳሚዝ ካይምራ ያውጥቻታለሁ። ብቻ ምድር ላይ የማምናትና የምወዳት መጨረሻ ላይ ጣረሞት ላይ በሆን ምሰናበታት ምድራዊ እናቴ የነበረችና እናቴ እንዳታዝኝብኝ፣ ምናልባት ዛሬ መጋቢት አራት ነው። ነገ የጠሩት አባቶች አለ ዛሬ ለንስሐ እንኳን የሚያበቃ ጊዜ አይደለም። ለአባቶች ነግሬ አንድ ወር ስገድ ቢሉ አንድ ቀን የማይሞላ ሰባ 24 ሰዓት የማይሞላ ሰዓት ነው ያለን። በቅርቡ ንስሐ ገብቻለሁ። በቅርቡ ደሞ ወዲ ለመሙላት የሰራሁት አጽያት ካለ ይቅሪ በሌ ብዬ ያልቅሻለሁ። ለግማሽ ሰዓት የሚሆን እሱ ብዙ በሰገደ በተጎነበሰ ባፈነደድ አይደለም። የልብ አምላክ ነው። ጊዜ የለኝም። እናማረኝ ወደ ቤት ልመጣ ነው ብየዋለሁ። እና እንዳታዝኝብኝ ድንገት ነገር ያ ነገር ተሳክቶ መስዋዕት መሆን ከሆነ ማንጋ እንደምገዳደል ማን እንደሚገለኝም አላቅም። ግን አባቶች ጠርቷል በቤተ መቅደስ ብለው ሲኖዶሱ ሊከፈል ነው ብለዋል። እኔ አላቀውም። ቱፊኩን እሰቱን ድጎ ምናምን አላቀውም። አንድማቀው ነገር ኦርቶዶክስ እምነት ተከታይ መሆኔን ነው። ለሞተልኝ አምላክ መሞቴን ነው። እና ባክሽ እንዳታዝኝ ብዬ እግዚአብሔር በሚያውቀው የቮይስ ጥሪውን ቴክኖሎጂ ማውጣት ከቻለ ያወጣል። እንደዛ አልኳት። እኔ ታዝናለች፣ ወደ ቤት ግባ ተመለስ ትለኛለች ብዬ ነበር የመጨረሻዋ ልጇ በጣም የምሳሳል ከቤተሰብ እንደ አልማዝ እንደ እንቁ የምታይ ልጅ ነኝ ባለች ንስታስቲክስ ልጅ ምን ይደረጋል ነው ያለች። ሌላ ሌላ መስዋዕትነት የምሆንለት ኤነርጂ ጨመረች። ከልጅነት ጀመረ ጓደኞችህ በ14 በ15 ዓመታቸው በግሩፕ ጽፍ፣ በስለት በገጀራ በሽጉ ሲቀጣጠፉ ከብዙ መከራ እስር አውጣሃል። ታዲያ መላኩ ገብርኤል ይህን ነገር ሳያውቅ ይቀራል። ለማን ስለ ጓደኛ ሞት ይል እንግዲህ እሱ የምታምነው ገብርኤል አገርን ሰላም ለማድረግ ይሞክርልን፣ ከልዑል እግዚአብሔር አማልዶ አገራችን ላይ የተለኮሰውን እሳት ውሃ ይቸልስበት። ካለዛም ደግሞ በዚህ ጊዜ ተደብቆ በየት ጊዜ ሊሞት ነው? እግዚአብሔር ይከልላችሁ ብላ ጀሮዬ ላይ ስልኩን ዘጋችሁ። ድምጿ አሰብር እያለ እመኑ ይኮረው በቃ እንግዲህ ልምትሞተው ላምላክ ነው። ሴቷና ተረተው ልጅ ግባ ምን አገባት ትለኛለ ስትል ስንት ይሆነልህ ገብርኤል እያለ ለማነስ ሲሞት በቃ አለች። እኔም ሰማዕቱ እስጢፋኖስን በድንጋይ ስትወገር ሰባት ሰማያት ተከፍተው የታዩ ስላሶች አበረቱ ያጸኑ። ምናልባት የአንተን ያክል ጸጋና ልዕልና ባይሰጠኝ አንተ ባምላክ ስር እንደሆንከው እኔ ባንተ ስሩኝ የምጓጓለት የእግዚአብሔር ቤት ስሬ ማያሳስበኝ፣ ግን የምመኘውን ሰማይ ቤት ባንተ አቀዳጅ ብዬ ጠበኩ። እግዚአብሔር ይመስገን። የእናቴን ጸሎት ሰማት ይሆን? የህዝቡን መከራ ጥቁር ለበሳችሁ ተብሎ ከቀበሌ እስከ ክፍለ ከተማ ስራ ሲባረሩ ከቴሌ እስከ መብራት ቴሌ ሲገላመጡ ወቅት ጊዜ የሰጣቸው አስፋልት ዘግተው በሃይዌይ ላይ የሚጸልዩ እንዲጨፍሩ ምን እንዲጸልዩም እንዲያመሰግኑም የተፈቀደላቸው እኛ በቅጠር ግቢያችን መኪና ይዘን ስንገባ የምንገላመጠው ደግሞ ያቺ ቀን እንዳታመልጠን ብለን ስንል የእናቴን ጸሎት ለልዑል እግዚአብሔር አሳረገው መሰል መልአኩ ገብርኤል እኛም ያ ነገር አዋጁ ተቀይሮ አባቶች ወደ ማታ ቀርቷል ብለው እኛም ወደ ትምህርት ወደ ያስቀርናቸው ልጆችና አመት ጠብቀን ግማሽ ኪሎ ሥጋ ወደ ምናስፈስካቸው ወላጆቻችን ተመለስን እላቸዋለሁ። ይህ ትምህርት ዝም ብሎ የመጣ አይደለም። ዛሬ ማንም ፓስተር ስለሆነ፣ ማንም ኡስታዝ ስለሆነ፣ ማንም የሲኔዶስ አባል ስለሆነ ማን እንደመረጠውና ማን በምን እንዳስወጣው አናቅምና የሚያጸድቅ ስህተት ያወረውን ኡስታዘ ጎንነን ብሎ ጅሃዲስት ማወጅ ሳይሆን ወይ ደግሞ ገብቶ በላይ ብለ የአንዱን እምነት ነብይ ሲሳደብ እኔም ከሌኔ ማለት ሳይሆን አዳራሽ ውስጥ ካልስ እስኪረጥብ ድረስ እየዘለሉ 77 ሚሊዮን 700 ቢሊዮን ሲገባየ ማለት አሜን ማለት ሳይሆን፣ ቴክኖሎጂ ነቅቷል። ገበሬውም ዛሬ ድሮ ሂሳቡን የሚሰሩ ወጣቱን በምላሱ እየቆጠረ ነበር። ዛሬ የስልክ ኳልኩሌተር መጥቷል። ቪዲዮ ኮል መጥቷል። እናት አባትን ከሌላ ስቴት ወደ ሌላ ፕላኔት ሆኖ ማየት ተጀምሯል። መመርመር ነገሩን ጥሩ ነው። ደቂቃው ቢረዝምም የሚጠቅማችሁ ምክር ነውና ያዙት። የሆነ ውስታዞጡ ስላለ አንላቀቅም ስላለ እስከ ዛሬ የት ነበርክ? የኛ ልጆች እከሌ እከሌ የሚባሉት በዚህ በዚህ ክልል እኮ ሲሳደቡ ነበር ስለነዛ ወጥተህ ተናግረሃል ወይ? ሻወር የሚጀምረው ከራስ ነው። እከሌ ኢየሱስ፣ ድንግል ማርያም፣ እብድናት እግዚአብሔር፣ ገብርኤል እንደዚህ ነው እያለ አፉን ሲከፍት ተቆጥተሃል ወይ? ዛሬ እከሌ ፎይ ነኝ የሚለውን ወጦ ለመናገርና የሆነ ነገር ለማወይ ሳይሆን ማነው ቀድሞ የጀመረው? ካንሰር እኮ እጣት ላይ ታየ ሲባል ቄጥ አይቈረጥም ዓይን ላይ ኪንታሮት ወጣ ሲባል እኮ መቀመጫ አይሰነጠቅም። ካንሰር እንዳይሆን ማርያም ጣት ላይ ከወጠች፣ ወይ አውራ ጣት ላይ ከወጠቻች ሁኔታዋ ታይቶ ትቆረጥ ነው የምትባል የጀመረችበትና ነገር ወደ ጭንቅላት ወደ ማዘዣ ጣቢያ እንዳይሰራጭ ነው። ስለዚህ ሁላችሁም ኡስታዞች የሲኖዶስም እንትኖች ለመወደድና ሁኔታውን በመዋጀት የትኛው ስርዓት የትኛውን ደገፍ ያደርገዋል እኔ እነሱን ብናገር እኔ ይቺ የሆነች አዘዋወርኳ የምነዳት መኪናን በህቴ ስም ያርቋት የኔ መሆኗን ደርሶባታል። ቂጤን ሸምጥጠው በልምጭ ወደ ቅሊጡ ያስገቡኛል ብሎ ፈርቶ ሰማንያና ዘጠና የሚሆነውን ከክርስቲያና ከሙስሊምም እንደዚያው ስልሳ ሰባ ሚሊዮኑን ቁጥሩን መድኃኒዓለም ስለሚያውቀው ያንን ነገር የገዛችሁት ንብረትና የሰራችሁት ህንፃ ታስጠይቀናለሽ በማለት ሰዎች የሚወዱትን እንጂ ምእመኖች የሚድኑበትን ባታወሩ ጥሩ ነው። ምእመኑ የሚድንበትን አውሩ። የተሰጣችሁ ልብስ በኡስታዝ ደረጃም በሲኖዶስ ደረጃም በቤተ ክህነቱ በፓስተርነት ደረጃም ቀላል አይደለም። ዛሬ መንግስትን ማሞኘት መንግስትን ማስደሰት ከንቲባን ማስደሰት ምናምን ይቻላል። ግለሰቡን ወጣቱን እንኳን እናንተ እኔ ጎልዳፋ ፎጥቼው ስለ እስላም ክርስቲያኑ ገብረ ኢየሱስ ይምራን እያለ ነው። ቁም ነገር እሱ አይደለም። ማስተዋል መመርመር ነው። አንተ የወሰልችቶ ይሆናል ትላንት ከነበርክበት ስራ ላይ በልማት ቤት ተነስቶ ሱቅ ፈርሳ ምናምን ላይፍ አስጠልቶ ይሄ በቀን ምጥለው አራት አምስት ሽቁብ ቀርቶ ሊሆን ይችላል። እመነኝ፣ እንዳንተ አይነት እድል ያልቀናቸው ልጆቻቸውን ወልዶ እስኪያረጁ ድረስ በድጎማ ምግብ የሚያሳድጉ ሸገር ዳቦ ለመቁረስ ስትሞክር ወለሌ ግማሹ ኪሎ ተፈርፍሮ የሚያልቅ ዳቦ ያጡ ወገኖች አሉ። እነሱንስ በግርግር በሩጫ በብድር በጉቦ ምናምን ህንጻ ከአንደኛ ወደ ሁለተኛ ከሁለተኛ ወደ ሶስተኛ ከፍ ሊል ይችላል እንጂ የፈጣሪ መንግስት አትወረስም። በእስልምናም ብትሄድ በክርስትናም ብትሄድ እኔ አንድ የሚገባይ ነገር አለ። እኔ ኦርቶዶክስ ነኝ፣ ሕይወቴን ነፍሴን ልሰዋላት ምችል፣ ግን እንደዚህ ፈክሬ ወይ ከሌላ እምነት ጋር ተገዳድዬ ሳይሆን እነ ሐዋርያው ጳውሎስ እንዳደረጉት፣ እነ ሰማዕቱ እስጢፋኖስ እንዳደረጉት፣ እነ አባታችን አቡነ ተክለ ሃይማኖት እንዳደረጉት ከአጋንንት ጋር ከዓለም ጠላት ከሆነ ክርስቶስን ከካደው ከአሪዮስ ከፈርዖን አምላክ ጋር ከሉሲፈር አምላክ ጋር ከእነሱ ነው መዋጋት የምፈልገው። ትላንትና እኔ ሰርግ ስደግስ የሙስሊም ብላ እናቴ በጎን በኩል ሰርታ ያበለቻቸው እኔ ደግሞ ሰደ ክርስቲያን ሳንቡሳይ ነው ብለው ያፈጠሩ ጋር ዛሬ በመጣ ግርግር ወይ ፕሮቴስታንት የሆነ ኃይል አይዞ ስላለው ሰፊውን የፕሮቴስታንት እምነት ተከታይ እንደዚህ ምናምን ስላደናገሩት በአንድ ፓስተር ብዬ በተሸጠና በተለወጠ ከፕሮቴስታንት ወንድምህቶችም ጋር ግጭት ውስጥ አልገባም። ማስተዋል ከምንም በላይ በዚህ ዘመን ይጠቅማል። ይህ መልእክት ሰዎችን ይለውጣል ካላችሁ ኮፒ ሊንክ ሸር አድርጉት። እናንተ ሜርኩሪ አይደላችሁም። በድብቅ ተገንታችሁ በድብቅ የምትሸጡ በመስታወት ስትታዩ ፌክ የሆናችሁ አይደላችሁም። ወርቅ የምትከተሉ ሽንኩርት የሚያባራችሁ አይደላችሁም። ዋጋ የተከፈለላችሁ የኢየሱስ ክርስቶስ ናችሁ። በዛኛውም ወገን ደግሞ የነቢዩ ማመር ልጅነን የምትሉ ፍቅር ይስጠን። ኮፒ ቅዱስ ጳውሎስ ምርጥ እቃ የተባለው እኔ ጭንጋፍ ከሁሉ የማንስነኛለ። ታዲያ ወዳጄ እና አብርሃም የእግዚአብሔር ወዳጅ የተባሉት አመድ ነይ፣ ትቢያ ነይ ነ ዳዊት ትል ነይ ካሉ እኛ ምንድን ነው ልንል የምንችለው? ቃልም እኳ አልቀረልንም ወዳጅ። ስለዚህ ራስን በደማያ መነጽር ነው። ታላቅ ቅዱስ መቃሪዎስም ከበረሃው አልፎ ልብስ የሌላቸው ከአራዊት ከእንስሳት ጋር የሚኖሩትን የእግዚአብሔር ቅዱሳን አይቶ ሲመለስ፣ እሱ ደግሞ ትልቅ አባት ነውና፣ ለእርግጥም ትልቅ አባት ነው። አርድቱ የሚያውቁት እሱን ስለሆነ አባታችን ታላቁ አባት መጣ በበረሃ ይህን ያህል ቀን አሉት። ይ እኔ መነኩሴ አደለሁ መነኮሳት ግን አይቼ መጥቻለሁ። አ የበለጠውን አይተዋል የበለጡትን አይቷል። የበለጡ ቅዱሳንን የሚያይ ሰው ቢያንስ ሁልጊዜ ያዝናል ይጸጸታል ምግባር የለኝም አረባ ማለት ራሱ ትልቅ ነገር ነው መቼም። ከትትና በላይ የሚበልጥ ምን አለ? እንደማረባ ካናወቅን እግዚአብሔር ይህንን በእውነት ምግባር አድርጎ ይቀበልል እንጂ ሌላ ምን ማድረግ እንችላለን? የቅዱስሳን ህይወት መማር ለዚህ ሁሉ ጠቃሚ ነው። ታላቁ አባ ሲሶይ በግልጽ በረሃ 50 ዓመት በላይ የኖረ በቃሉ ሙት ያነሳ ሲሆን ሊሞት ሲል ቀድሞ ነቢያት ተገለጡ እና አባሲሶይ ከነቢያት ጋር ይነጋገራል ዙሪያውን የነበሩ አባቶች ምን እያልክ ነው አባታችን? ከማን ጋር ነው የምትነጋገረው አሉት። ነቢያት መጥተው ነው አለ። ከዛ ሐዋርያት መጡ፣ ከሐዋርያት ጋር ይነጋገራል። ከዛ መላእክት መጡ፣ ከመላእክት ጋር ይነጋገራል። እንዲሁ እንዲህ እያልክ የምትነጋገረው ምን እያልክ ነው? አሉት። ከመላእክት ጋር የምነጋገረው እባካችሁ ጥቂት ጊዜ ጨምሩልኝ እያልኩ ነው አላቸው። እንዲ ምን ሊያደረግልህ ነው ጊዜ ጨምሩልኝ የምትለው አሉት። ንስሐ ልገባበት አሉ። እንዲህ አንተ እኮ አባታችን ንስሐ ከመግባት ያለብክ ታላቅ አባት ነህ አሉት። አይ እሱን ተውትና እኔ እንዲያው ንስሐ መግባት የጀመረ ሰው እንኳን እንዳልሆንኩ አውቃለሁ። ስለዚህ ትንሽ ጊዜ ቢሰጠኝ ንስሐ ለመግባት እሞክር ነበር አለ። ከዛ ራሱ ጌታችን መጣ እና ሁሉም በሚሰሙት አይነት ሁኔታ የበረሃውን ምርጥ እቃዬን ሲሶይን ይዛችሁ ወደዚህ ኑ ብሎ መላእክቱን አዘዛቸው። ያን ጊዜ አባ ሲሶይ ነፍስ ደስ ብሏት ልዩ በሆነ መዓዛ በጣም በሚገርም ሁኔታ ጌታችን ተቀብሎ በእጆቹ ተቀብሎ ይዞ አሳረጋት። ለዚህ ክብር በቅቶ እንኳን እንዲህ ነው ያለው፣ ንስሐ መግባት የጀመርኩ እንኳን አይመስለኝም ነው ያለው። ስለዚህ እንዲህ ራሳችንን እንድና እያደርጉናል። ስድስተኛ እና ሰባተኛ ባጭሩ አንስቼ ጨርሳለሁ። የቅዱሳን ዜና ህይወት የተፈተነና የተጠራቀመ ተግባራዊ የክርስትና ትምህርት ቤት ነው። ምን ማለት ነው? በተለይ እኛ ገድለኞች ነን። ሁለት ሺህ ዓመት የተፈተነ በተግባር የታየ የተኖረ የህይወት ልምድ ነው የቅዱሳን ህይወት። እንዲሁ ስለ ቅዱሳን ህይወት ሲነሳ፣ ስለ ገድላት ስለመሳሰለው ሲነሳ ይህ ምልጃቸውና በረከታቸው ብቻ አይደለም። ይህ አንዱ ነገር ነው፣ እሱ ብቻ ግን አይደለም። ይህን እናቆየውና በተግባር ክርስትና ሲኖር እንዴት እንደሆነ በምን አይነት ሁኔታ ሰይጣን እንደሚመጣ እንደሚፈትን፣ በየዘመናቱ ምን አይነት ፈተና እንደነበረ እንዴት እንደታለፈ የተጠራቀመ ተግባራዊ ትምህርት ነው የቅዱሳን ህይወት። ኢየሱስ እንደተሰበከ እንዴት እንደተኖረ አስመሳዮች እንዴት እንደተነሱ፣ እውነተኛዎቹ ከሐሰተኞቹ እንዴት እንደተለዩ የተሞከረና የተፈተነ ተግባራዊ ትምህርት ነው። የተወደዳቸው የእግዚአብሔር ሰዎች እኛን ኦርቶዶክሳውያንን ከሌሎች እኮ የሚለየን በተለይ ፕሮቴስታንት ከተባሉት ወገኖቻችን የሚለየን እኮ አንዱ ይሄ ነው። ፕሮቴስታንት መጽሐፍ ቅዱስ ያነሳና ለራሱ አንብቦ ለራሱ ተርጉሞ ሁሉንም በራሱ ነው። አይደለም፣ ምክንያቱ የመጽሐፍ ቅዱስ የዛሬ ሁለት ሺህ ዓመት የተጀመረ ብሉ ኪዳንም ከዛ በፊት ነበረ። በዘመናት አባቶቻችን ሲተረጉሙት ሲኖሩት የመጣ ነው እንጂ ትላንት የመጣ ከሰማይ ድንገት ዱብ ያለ እንደበረዶ አይደለም። ስለዚህ ከአመጣጡ ጀምሮ አኗኗሩ ብዙ ትምህርት አለው። እኛ ኦርቶዶክሳውያን እኮ ያን ሁሉ የምናገኘው በቤተክርስቲያን ትውፊት የምንለው ለዚህ ነው። ከዚህ የተለየ ሰው እንዲያው ዝም ብሎ ሕይወቱን ዛሬ ከራሱ ጀምሮ ማራለሁ የሚል ሰው ሁሉንም ነገር በራሱ ሞክሮ በራሱ የሚጨርስ ነው የሚሆነው። አንድ ቅርብ ጊዜ አሁንም አለ ይመስለኛል በህይወት በምዕራቡ ዓለም የነበረ አባቱ እናቱ በጣም የታወቁ የፕሮቴስታንት ሚስዮናውያን የነበሩ ብዙ መጽሐፍ የጻፉ አባቱ በጣም የፕሮቴስታንት ታዋቂ የነገረ መለኮት ምሁር የነበረ ሰው በዛ በፕሮቴስታንት ባህል አድጎ ኋላ ግን ያን አይቶት አይቶት በዛ ውስጥ ጥንታዊ ሐዋርያዊ ክርስትና እንደሌለ ተረድቶ ወደ ኦርቶዶክስ ቤተክርስቲያን የመጣ ሰው ነው። ፍራንክ ሻፈር ይባላል። እና እሱ በጻፈው መጽሐፍ ላይ እንዲህ ብሏል። እኛ ፕሮቴስታንቶች ማለቱ ነው። እኛ ፕሮቴስታንቶች ሁለት ሺህ ዓመት ከተጠራቀመው የቤተክርስቲያን ተግባራዊ የእውቀት ጥበብና የህይወት ልምድ ራሳችንን በራሳችን የከለከልን ነበርን። ራሳችንን ብቻ ለራሳችን መሪዎች በማድረጋችንና ከዚያም ባለፈ ያለን ከዚያም ባለፈ ያለን ፓስተራችን እኛን ለማስተማር የሚጠቀማቸውን ቴዎሎጂያዊም ሆነ ስነ ልቡናዊ ዘዴዎች እኛ ላይ ከሚሞክርብን በስተቀር ከዘመነ ሐዋርያት ጀምሮ ክርስቲያኖች ሲጠቀሙበትና ሲኖሩበት የነበረው ተግባራዊ የክርስትና ትምህርትና ልምምድ እኛ አልነበረንም። ይቀጥልና ይመራን ዘንድ መጽሐፍ ቅዱስ አለን። ሆኖም አብዛኛው ጊዜያችን ይጠፋ የነበረው የሆነ ጥቅስ ምን ማለት እንደሆነ በመከራከር ነበረ። ባህታዊው ቅዱስ ማርቆስ ጥቅስ ያመጣል። የቅዱስ ማርቆስን ባህታዊው ቅዱስ ማርቆስ ሙሉ በሙሉ በራስ ውሳኔና አካሄድ ላይ ብቻ በመተማመን ራስን ከሌሎች መለየትና ያለምንም ምስክር መቅረት በጣም አደገኛ ነው ብሎ የጻፈው ራሳችንን በራሳችን ዳሃደጎች ስላደረግ ነው። ስለ እኛ ስለ ፕሮቴስታንቶች ሳይሆን አይቀርም ይለ ዛሬ በብዙ ሀሰተኛ ሰዎች የሚወሰዱት ብዙዎቹ፣ ሁሉም ማለት ባይቻልም የቤተክርስቲያን ታሪክ የቤተክርስቲያን የሁለት ሺህ ዘመን አመጣጥ እንዴት እንደሆነ የማያውቁ ሰዎች ናቸው። ይህንን የተሞከረ የተፈተነ የሁለት ሺህ ዓመት የቤተክርስቲያን ጉዞ የማያውቁ ሰዎች አዲስ ሰው በመጣ ቁጥር ግራ ይጋባሉ። አጥማቄ ይወስዳቸዋል። አዳዲስ እንዲህ ነኝ የሚል ወስዳቸዋል። ሾ ድራይሜ የሚያሳይ ይወስዳቸዋል ወዘተርፈ ተርፈ። ምክንያቱም ከራሳቸው ነው የጀመሩት የቤተክርስቲያንን አመጣት በዚህ ውስጥ ያለውን የቅዱሳን ተጋሉ የቤተክርስቲያንን ሕይወት የሚያቅሳው ምንም ቢመጣ አይገርመውም ምንም አይነት